እናንተን እግዚአብሔር አልፈጠረንም ወይ እናንቺን እግዚአብሔር አልፈጠረንም እኛን እግዚአብሔር አያውቀንም ብሎ ካለ ቆንጂዬ ልጅ መልዕክቴን አድርሱልኝ ፕሊዝ አንቺ ቆንጂዬ ልጅ ማህሌት ይኸውልሽ አንድ ነገር ልንገርሽ እኛ ለመሆን ወይ ደግሞ ሀብታም ለመሆን ፔንጤ መሆን ግዴታ ነው ለዚህ ደግሞ ማሳያው አንትያንች እያል ነው ያ ጀዝባው ባልሽ መች ነው የሚመጣው እንጂ ምንም ቢሆን እኮ ለአንተም ጓደኛ ነው። ጀዝባ ማትለው ላይ ውሃ ለ አስራ አምስት ቀን ቢጠፋ ሴት ነው ወይስ ወንድ ነው የሚጎዳው? ይህን ጥያቄ መልሱን ኮመንት ላይ ብቻ። ከእንደዚህ አይነት ክህደት ይሰውራችሁ ነው። ሰላም ጤና ይስጥልን፣ ቤተሰቦች እንዴት እንዴት አላችሁ? ዛሬም ተመልሻለሁ። ዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮዎች እንመለከታለን። አነጋጋሪ የሆኑ ቪዲዮዎች አሉ። ሀሳብ አስተያየቶቻችሁን የሚፈልጉ አሉ። እነሱ ላይ ሀሳብ አስተያየቶቻችሁን ትሰጣላችሁ። እኔም ከዚህ ሀሳቤ ነው የሰጠው፣ ይሄዳለሁ። የሚያዝናኑ ቪዲዮዎችም ተሰባስበዋል። በእነሱ ላይም እየተዝናናን አብረን ቆይታ እናደርጋለን። ብዙ ቪዲዮዎች አሉን። እንግዲህ እንደተለመደው ቪዲዮ ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ትረሱታላችሁ መሰለኝ፣ ላይክ ማድረግ ሀሳብ መስጠት። ደግሞ አንዳንዴ ሀሳብ ስትሰጡ ዝርዝር ያለ ሀሳብ። ትናንትና ኮመንት ላይ አንዳንድ ሀሳቦች ተሰጥተዋል። ስለ ቴዲ የዘራውት ቪዲዮ ላይ ግን አንዳንድ የማይገባ ነገር አለና ነሚ ነው ቴዲ ምናምን የሚባል ነገር ይነገራለና፣ እንዴት የሚለው ነገር አለ። ሀሳቦቻችሁን ስትሰጡ በትክክል እንዲገባ እናደርጋችሁ፣ ቀጣይ ቪዲዮች ላይ እንድንሰራ አድርጋችሁ ሀሳብ ስጡ። ቪዲዮውን ላይክ አድርጉ። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ቤተሰቡ ነው። ወደ ቪዲዮ እንሂድ። ተበድሮ ሳይከፍል ሲሞት፣ አረ ለን ልቀሱ፣ አረ ለን ልቀሱ

ቪዲዮ ነሳቻቸው ልመለስ እና ኮሜንት አነብላችኋለሁ የት እንዳትሄዱ ከላይ የምትመለከቱት የዓለም የመተኛት ሻምፒዮን ውድድር ነው እናም በዚህ ውድድር እንግዲህ በርካታ ሀገራት ያሰለጠኗቸውን እንዲሁም በመተኛት አቅም ያላቸውን ተወዳዳሪዎች በውድድሩ ላይ ይልካሉ እናም በዚህኛው ውድድር እንግዲህ የብራዚሉ ተወዳዳሪ ከ52 ሰዓት በላይ በመተኛት እንግዲህ የሪከርዱን ባለቤት ሆናል እንዲሁም የውድድሩም አሸናፊ መሆን ችሏል እናም በዚህ ቪዲዮ ላይ እንቅልፋም የሆኑ ጓደኞቻችሁን ሜንሽን አድርጓችሁ ምናልባት ተወዳድረው ለሀገራችን ወርቅ ሊያስመጡ ይችላሉ። ዋንጫ ነው። ኧረ ተውኝ። ፓርላማ ላይ እንቅልፍ እንቅልፍ የሚላቸው ሰዎች ስለታዩ ነው እንጂ ጠቅላላው ነው ማለትም አይቻልም። ግን እኛ ሀገር አትታማም ብትሄድ ብዬ አስባለሁ። አሁን ጫማ ስንት ነው? እዚህ ባላወራ ይሻላል። ምክንያቱም እኔ ራሴ ነኝ የምዘርፍህ አሁን ላይ መኪና ነው መኪና ነው ምን ነው መኪና እስኪ ጋር 1800 ድራም አካባቢ ነው ዋው በግምታውን ይሄ አለባበስ ስንት ሺዎችን ወርዝ ያደርጋል ብራንዱ እዚህ ጋር እንደምታዩ ነው ሃይ ኳሊቲ ብራንድ ነው ማክሲመም ከእነ ጫማው ከእነ ምኑ ዘጠና እስከ መቶ ሺህ ብር አጠቃላይ እዚህ ጋር ፊት ለፊት የምናየው ነገር እኮ ራሱ አንድ ቤት ነው፣ አንድ ኮንዶሚኒየም። የመንሱር ስንሰማ እኛ ጉድ ብለን ነበረ፣ ግን የዚህ ልጅ ደግሞ ያው በቃ ጉድ ማለት ሳይሆን ሌላ ነገር ቋንቋ የሚታጣላት ነው። በቃ ያለው ሰው ቢለብስ ምንም አይገርምም። አንዳንድ ሰው ደግሞ አቶ በጣም ልጁን የሚክድ ሰዋል። እንዳውም ከሰሞኑ መነገር የነበረችው አንዲት ሴት ልጇን ቁጭ አድርጋ ቪዲዮ እየቀረጸች አባትሽን ታውቂያለሽ እኔም አላክሽም ምናም ብላ ልጇን ጥላውላ ወደ አዋሳ እየሄደች እንደሆነ እንግዲህ እየተወራ ነው። ስ ለመጨረሻ ትልልቅ ሰዎች ነው ለምን ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻ እኔንም የሚወደኝ አካል የለም። አንችንም የሚወድሽ አካል የለም። አንችንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝ። ሲጀመር እኛ የእግዚአብሔር ፍጦች አደለን። እኛ ዝም ብለን ዝም ብለን ወፍ ዘራሾች ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ሲጀመር፣ ማለት እኛ ህይወቱ የለም፣ አያቀንም እግዚአብሔር ቢያጥ ኑሮ በዚህ ልክ በዚህ ልክ እንደዚህ ባልሆንኩ ነበር፣ በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደግኩ ነበር በዚህ ልክ ይህን ሁሉ አመት እንደዚህ ሲሆን አንድ ድጋፍ አላጣው ነበር። እኔ ያለ አባት አድጌ ያለአባት አንቺ ያለ አባት። ለዚች ቆንጅዬ ልጅ መልእክቴን አድርሱልኝ ፕሊስ። አንቺ ቆንጅዬ ልጅ ማህሌት ይሁልሽ አንድ ነገር ልንገርሽ፣ እግዚአብሔር ይወድሻል እሺ፣ ይወድሻል። እግዚአብሔር የእኔ ቆንጆ እናትሽ ተናዳ ነው። እናትሽ ከፍቷት ደብሯት፣ ሰዎች ይደርሱልኛል ባለችበት ጊዜ ሰዎች ስላልደረሱላት ልጅ ምንታድርግ ፍጠሩኝ፣ ልምጣ፣ ውለዱኝ ብላቋድ ለቤት ውለደችው ለምን፣ እንዴት ይባላል

በጣም ያሳዝናል። በጣም በጣም ያሳዝናል። አንዳንድ ጊዜ አንዳንድ ሰዎች እኔ እናንተን እግዚአብሔር አልፈጠረንም ወይ እኔ እናንቺን እግዚአብሔር አልፈጠረንም እኛን እግዚአብሔር አያውቀንም ብሎ ካለ በቃ ላይፉ ምን ያክል ቢከብድ ነው ብሎ ማሰብ ራሱ ይከብዳል። ማለት በጣም ኦቨር ሊሆን ይችላል እና ከአንድ በቷ ይህን ተቸገርኩ ብድር አጣው ምናምን የኑሮ ውድነት ሊሆን ይችላል ማጣት ሊሆን ይችላል ግን እግዚአብሔር አልፈጠረንም ብሎ ማለት በጣም እኔ ባ ይመስለኛል። ብቻ የሰው ጫማ ላይ መሆንም ጥሩ ነው። ሕፃኗ ላይ አይምሮ ላይ የሚቀረጽ ነገር ግን ለዘላለም ከአይምሮ ላይ የማይፋቅ ነገር እንደሚሆን ባለሙሉ ተስፋ ነኝ። ካልታገዘች በስተቀር እና እናትዮዋ እድሏ ሞክራ ኖራ ውጣውረዳይታ አግብታም ሆነ ሳታገባ ልጅ ወልዳለች፣ ላይፍን አይታለች። እቺ ይጻለች ግን ነገ ሀገር ትረከባለች፣ ታድጋለች፣ ብዙ ነገር ትደርሳለች ተብላ መጠጠባቅጻ እንደዚህ አይነት አይምሮ ጫና መፍጠር በተለይ በእናት እንደዚህ ልጅቷ ላይ መፈጠሩ በጣም በጣም ያሳዝናል። ብቻ እስኪ ሀሳብ ስጡበት። የሰው ችግር በእርግጥ የሰው ጫማ ላይ መሆን አለብን ብዬ አስባለሁ። እዩትማ! ይሄ ግን በእግር መሄድ ነበረበት። ይህንማ መላከፍ አለብኝ። ቆይ መጣች ልደፋይና። እንዴ እንዴ! ጥፍርሽ ደግሞ ውበቱ በዚህ ላይ ቢሰራ አባት ሰራላ እ መሰራበት ቦታማ ለፉገረዋ ዋጋዋ ይስ በሉ እንጂ አትጣሉ። የእናንተ እኮ የት ሄድባችኋል? አንዴ አግብታችሁታል? አይ ግን ወንዶች ኮራን በል፣ ምክንያቱም አንድ ለሶስት የሚለው ዘመን መጥቶልናል። ኮራጀንን ኮራ ነው ማለት ያለብን። አሁን እኛን የሚያሳስበን ማን ናት ለኔ የምትደርሰኝ የሚለው ነው እንጂ ሶስት እንደምናገባ ጥርጥር የለውም። ብሮ ጥርጥር የለውም። ባለፈው በእነዚህ ልጆች ስንገረም ነበር አይደል? አንድ ለሶስት ብለን ስንገረም ነበር አይደል? ይሄ ሁለተኛ። እናም ሴቶች የምነግራችሁ ይሄ ነገር ሳይመጣ ቶሎ ብላችሁ አግቡኝ። ማነው? ነው አግቡ። አዎ ብታገቡ ነው የሚሻላችሁ። በኋላ አንድ ለሶስት ከተያዝነ በኋላ ከየት ታገኙናላችሁ? ከባድ። ስለዚህ ነው። ምንድን የሚያንከረፍፍሽ አንቺ? ክረፈፍ ከረፈፍ ጠይቂኝ። ማ ነው ጠይቂው? የምትወጂውን ሰው አንዱ ልሽ። ብዙ ያልተያዙ ሰዎች ይሄ አንድ ለሶስት ያልደረሳቸው ሰዎች፣ ለምሳሌ እሱን ተመልከች። ይው ተኝቷል አሁን። ራሱ የሚያገባው አንድ ሚስት እንኳ ይው ተኝቶ ይሻል አት ወይ ደግሞ እንደ ቀልድ የተጀመረው ይሄ ነገር ያው ወደ እውነተኛ ነገር መቀየሩ የማይቀር ነገር ይመስላል። እና አንዳንዴ ለቪዲዮ ተብሎ የሚሰራው እውነት ሆኖ ስናይ ይዛኔ ነው በጣም በቃ የምንገረመው ብዬ አስባለሁ። እና ብቻ ለቪዲዮ ብላችሁ ግን አትስሩ። ጊዜው የሚያመጣው ነገር ከሆነ ግን ምንም ማድረግ አንችልም። ምንቀበል ይሆናል። ያ ነው የሚመጣው። አንተ ተው እንጂ፣ ምንም ቢሆን እኮ ለአንተም ጓደኛ ነው ጀዝባ ማትለውም ሰው እንዴት በዚህ ደረጃ እጅል ይሆናል? አንቺን የመሰለች ልጅ ቤት አስቀምጡ የሚሄደው ምን አይነት ጉደኛ ነው? ግን ቆይ ምን አስነክተኝ ነው? መድኃኒት ልበልሽ ባህል እያላት ምን በልን አወጣ ቀስ በልናወጣ ሰሞኑን ደግሞ መምጣቱ አይቀርም። መጠንቀቅ አለብን። እሺ ቻው። እንደዚህ ነው እንዴቻው የምትለኝ ቶማስ፣ ቆይ እንዴት መጣ? ለምን አልደወልክልኝ? እንዴት ግን እውነት እናንተ ናችሁ? ይኸውልህ ምን መሰለህ፣ ዝም በላንተ ከሃዲ ጓደኛዬ፣ ወንድሜን ብዬ አምኜ ጉድ ሰራኸኝ፣ ተጫወትክብኝ። ቆይ ለምን አትረጋጋም? እንደምታስበው እኮ አይደለም። ቆይ ምን አጎደልኩብሽ? ጎጆአችንን ለማቀና ደፋ ቀና ከማለት ውጭ ምን አጎደልኩብሽ? እኔም ብሎ ሰርፕራይዝ አድራጊ! ቆይ ለምን፣ እንዴት ቆይ እንዴ፣ ላስረዳ። አሁን አንቺ ለኔ ምንም ነሽ። አንቺ አላከበርሽ ሴትነት ለኔ ርካሽ ነው። አሁን በነፃነት ጨዋታችሁ መቀጠል ትችላላችሁ። በእኔ ውስጥ እስከ መጨረሻው ሞታችኋል። ብቻ ከእንደዚህ አይነት ክህደት ይሰውራችሁ። ስሙ ዛሬ ማለት ነው በጣም ጭንቅላት ላይ አንጎል የሆነ ጥያቄ ነው ይዤ መጣሁ። አስተማሪዎች እኔ ዛሬ እናንተን ነው መናገር የምፈልገው። ልጅህን ትምህርት ቤት ያስገባ ትምህርት ቤት ያስገብቼ ከዛ በኋላ ተደውለ ኔ ጋር ስልክ ሄሎ አልኩኝ የውሩት ያባት ነ አዎ እነኛ አልኩ በቃ ልጅህ በጣም ትምህርት ቤት ውስጥ እያስቸገረች ስለሆነ ለአንተ ለማሳወቅ ነው የደወልነው። ምን አገባኝ? ነ ስማ፣ እኔን ቤቱ ስታስቸግረ ለአንተ ደውያለሁ እንዴ? ለአንተ ደውያለሁ ወይ? ቤቱ ውስጥ ነፍሰ ስታወጣ ለአንተ ደውያለሁ ወይ? እዛው ቻሉት። የትምህርት በክ ብያም ከብለው እኮ ሁሉ ነገር ችለ እዛው እንድታስተምር እኮ ነው። በቃ ለምን ትደውላለህ? ፕሮብሌም ካለ በቃ እዛው ብታ። አሀ እኔ ቤቱ ሰላም አሳጥታኝ እኮ ነው አንተ ጋ የላኩት። ይህንን እንኳን እንቻቻል እንጂ ምን ሆናቸው? አዘን ስራ ታብሎ ይዳል አልተመቸኝ፣ ነው አሁን አሁን ኢትዮጵያ ውስጥ ለመኖር በጣም ከሚያስፈሩኝ ነገሮች መካከል አንዱ ሴት መሆኔ ነው። ስለሷ ሰምታችኋል መቼስ። ሌንዚ ትባላለች፣ የራያ ቆቦ ልጅ ነች፣ ለኔ ሀገሬ ልጅ ነች። ደሴ ለትምህርት እንደመጣች ስርቋ ልታሰራ ወጣች። ከዛ በኋላ ድምጿ አልተገኘም። ስትገኝ ግን በአሰቃቂ ሁኔታ ተደፍራ ተገላ ነው የተገኘችው። እና አይኖ ይቺ ልጅ አገሯ ቢሆን እንደዛ የሆነችው ቆቦ ቢሆን ወንድም ይኖራታል፣ ወንድም ባይኖራት አጎት ይኖራታል። ደግሞ አይውልም አያድርም ነበር ለመመለስ ፍትህ ለማግኘት። አሁን ግን ወሎዬ ፍቅር ነው፣ ወሎዬ ለሰው አዛኝ ነው። ወሎ እኮ ማለት እያላችሁ አደል? ያሳደጋችሁን የደሴን ህዝብ የምንጠይቀው ነገር ለዚች እህታችን ፍትህ እንድትሰጡልን። በቃ ይበቃናል፣ እንደሴት እየተሳቀቅን መኖር። ለእሷ ብቻ አይደለም ለሁላችንም ነው የምንጠይቀው። አሁን ደግሞ ወለዬ የፍትህ ሰው ነው የሚለውን አሳዩን። ደንብ አክሎ የማይቀርበት ወሎ ዩኒቨርሲቲ ተማሪዋ እሷ አለመሆኑን ገልጿል። ሰሞኑን በማህበራዊ ሚዲያ ስሟ ሊዛ ደሳሌ የተባለች ተማሪ ህይወቷ አልፎ እንደተገኘች እና የወሎ ዩኒቨርሲቲ ተማሪ እንደሆነች እየተገለጸ ይገኛል። ነገር ግን ሟች የወሎ ዩኒቨርሲቲ ተማሪ አለመሆኗን እያረጋገጥን የተማሪዋ ሞት አሳዛኝ ቢሆንም በተሳሳተ መረጃ ወሎ ዩኒቨርሲቲ ስም ለማጥፋትና ኃላፊነት በጎደለው አኳኋን የተለያዩ ሚዲያዎችን በመጠቀም የተቋሙን ስም ለማጠርሸት ሙከራ ያደረጋቸው አካላት ላይ አስፈላጊውን የህግ አግባብ በመከተል ተጠያቂ የምናደርግ መሆኑን እናሳውቃለን ብሏል። የሰው ልጅ በማንኛውም ሁኔታ በተለይ ደግሞ በተፈጥሯዊ ባልሆነ መንገድ ህይወቱን ሲያጣ ያሳዝናል። በመሆኑም ለሟች ቤተሰቦች እና ጓደኞች መጽናናትን እንመኛለን ሲል ወሎ ዩኒቨርሲቲ ይህንን መግለጫ ወጥቷል። ማን ይታመናል ነው አሁን። በዚህ በኩል ሞታለች፣ በዚህ በኩል አልሞተችም። እ ግፍ ለሚጨቁኑ ምናምን ፍትህ ይገባቸዋል። ለሚደፈሩ ሴቶች ፍትህ ይገባቸዋል። ምንም ጥያቄ የለው። ከዛ ውጭ የትክክለኛ መረጃን ማጣት ግን በጣም ሚዲያ የመብዛት ጉዳይ፣ የትኛው እውነተኛ እንደሚያወራ የትኛው ውሸት እንደሚያወራ መለየት እስከሚያቅተን ድረስ ደርሰናል ብዙዎቻችን። እና በተቻለ መጠን ሚዲያዎችን ላይ የምንሰማቸው ነገሮች እያጣራን ብንሰማ የተሻለ ነው። መረጃ ምንጫችንም ብናስቀምጥ ጥሩ ነው፣ ከተጠያቂነት ለመዳን በተለይ ብዙ ትልልቅ ሚዲያዎች ዘግበዋል። እንግዲህ እንደሞቶች ለለሚ ኩራ እና አካባቢዋ ላይ ለምትኖሩ ሰዎች ማለት ነው፣ እንዴት እየሆናችሁ ነው? እንዴት ነው ኑሮ በለሚ ኩራ? በእውነት ያው ከትላንትና ወዲያ ነው ምናምን ለአስራ አምስት ቀን ነው ለአስራ አራት ቀን ነው ውሃ አይኖርም ተብሎ ይኸው። እኛ ቤት አንዳንድ ጆክ ነው የሚሰጠን ጠዋት አንድ ጆክ። በአንድ ጆክ ምንድነሽ? ምንድነው ፊት ነው እግር ነው ገላ ነው ጸጉር ነው ነው ምኑ ጋር እንት ቤት ነው እኔ አሁን መጥቶብኝ የማያውቅ ነገር ሁላ ነው የሚመጣብኝ። አሁን ይኸው ውሃ ጠፋ፣ በሶስት ቀን መጥቶብኝ የማያውቅ ነገር ሁላ እንደርንደርንደርንደር ዝነ ሙሎ እንደራረብ ተባለ እኮ አንዱ አንዱ አንዱ አንዱ እኩል ሲመጣበት ነው አንድ ላይ ማስክ አድርገን ተባለ። እንዴ፣ እውነት ነው ውሃ አይመጣ እንዴ? የሻወር ቤት ማስታወቂያ የምታሰሩ ሰዎች አሁን ተጠቀሙብኝ። የሳሙና የምታሰሩ ሰዎች ከነ ውሃው ተጠቀሙብኝ። ውሃ ይጠፋል የሚባል ዜና ሰምተን ነበረ። በነገራችን ላይ ውሃ ለአስራ አምስት ቀን ቢጠፋ ሴት ነው ወይስ ወንድ ነው የሚጎዳው? ይህን ጥያቄ መልሱን ኮመንት ላይ ማለትም ሙድ ለመያዝ ምናምን ያክል አይደለም፣ ትክክለኛው ነገር አይ ከቪዲዮ ተነስተን ነው ተገሸላ ንጠብል እኮ ጋይስ ዶሮ ራሱ ቆዷዋ ሲላቅ የፈላዋ ስትጨመር እንደዚያ ተላጠችም እሱ እንደተላጠብን ላያችለ አበዛው አስጠላህን የምሬም ማርያም ሲያምር አዶናይ፣ በአካል ሲያምር አዶናይ፣ በጣም ነው የሚያምረው። ቤተሰብ በአካል በጣም ያምራል። በቪዲዮ ጅል ምናምን ነው የሚመስለው። ኧረ በአካል ቀስን፣ እናቴ ትሙት። ቪዲዮ ላይ አዶናይን በማህበረሰቡ ዘንድ እንዲጠላ ካደረጉት የሚዲያ ተጠቃሚ ሴቶች መካከል አንዷ ሊያሾ ነች። ሊያሾ በዩቲዩቧ ኦር ደግሞ በቲክታኳ ማለት ነው። ተቆራርጡን በሚለቀቁ ሪከርዶቿ አዶናይን ስታንቋሽሽ የነበረች የሰው ገንዘብ በላ፣ ዶላር በላ፣ ቸግሮኛል፣ ጎዳና ወድቅ ያለው አለ በማለት ስሙን ስታዘረከርክ ነገር ግን ደግሞ እንደ ሌባ እንደ መጥፎ ልጅ ስታደርገው ቆይታ ነበረ። አዶኒ በዚህ መልስ ሰጡበታል። ዛሬ ደግሞ በአካል አገኘሁት ብላ ስትፈነድቅ ሰማናት። በጣም አስመሳይነት ማለት መልኩ ሲገለጥ እቺ ሴትዮ ይመስላል ማለት ነው። እና ወገኖቼ ሚዲያ ላይ የምትጠቀሙ ሰዎች ሰዎች ዛሬ ከፍ ነገ ዝቅ፣ ዛሬ ዝቅ ነገ ከፍ ያደርጓችኋል። በዚህ መካከል ግን የማይናወጥ እግዚአብሔርን ይዛችሁ እናንተ ወደፊት ተከተሉ። ጥፋት ልታጠፉ ትችላላችሁ፣ ነገር ግን ሰዎችን አትደገፉ። ሰው መደገፍ ማለት ሸምበቆ ምርኩዝ ማለት ነው። ለማንኛውም አንቺ የሰዎችን አጀንዳ ነቀስ በማድረግ ገንዘብሽና ትዳር ወይ ኑሮች ስለሆነ ቀጥ እንደዚህ አይነት ግን ሌሎቻችሁ አትማሩ፣ የሷን ማጀንዳ አታራግሙ። ሻሎም ኢትዮጵያ ነኝ። ሰግጥ ወንድሜ፣ ለእንደዚህ አይነት ሰው ምን እያረክ ነው? አንተ ነው ገዛ ጊዜያቸው መጥተው ያመሰግናል። እዚህ ሶሻል ሚዲያ ላይ ሁላችንም የምናውቀው አዶናይ የመስከረም ወርም የቅን ልቦች ተጽዕኖ ፈጣሪ በመባል መሸለሙን በዛሬው እለት ሰምቻለሁ። በዚህም ታዲያ በመናኸሪያ ሬዲዮ ላይቭ ላይ የሚገኝ ሲሆንም አዶናይ ታዲያ መስከረም ወር ላይ ተጽዕኖ ከፈጠሩ ግለሰቦች ከበርካቶች ማለት ነው ተወዳድሮ እሱ በማሸነፍ እንደምትመለከቱት የሜዳሊያና የዋንጫ ሽልማትን አግኝቷል። የነሐሴ ወርን እኔ ማሸነፌ ይታወቃል። ወር በወር የምትቀጥል ከሆነ ቪዲዮዎች ማለት ቲክቶክ ላይ የምናያቸው አስነዋሪ ነገሮች በጣም በጣም እየጠፉ ይሄዳሉ። ትኩረት አያገኙም። ጥሩ የሚሰሩ ሰዎች ናቸው ማለት ነው። አዶናይ ሙሉ በሙሉ ጥሩ ሰርቶ ሆነ የተሸለመው ምናምን የሚባለው ነገር የእሱ ስራዎች የሚገባችሁ ፍሎ የሚገባችሁ በተለይ ለሰዎች የሚያረጋቸው ነገሮች የሚገባቸው ሰዎች ናቸው ልትረዱ የምትችሉት እንጂ በጣም መጥፎ ነገሮች አሉ። በተለይ ሰሞኑን የጋዜጠኞችና ቲክቶከሮች ግብግብ በጋዜጠኛ ደረጃ የማይነሱ ነገሮችም ተነስተዋል። ብቻ ጥሩ ጥሩ ሰዎች እንዲፈልቁ ተጽዕኖ ይፈጥራል ብዬ አስባለሁ የቅልቦች በዚሁ ከቀጠሉ ሰይፉ ፋንታሁን እንዲያየው ስለምፈልገው በደንብ በደንብ በደንብ ኮፒ ሊንክ ታደርጉልኛላችሁ፣ ይሄንን ቪዲዮ እቺ እዚህ ጋር መታወት ትችላለች። ታለንት ድናት፣ ኮንፊደንሷ እጅግ የበዛ ነው። እስካሁን ለምን እንዳላቀረባት አላውቅም። ይመስለኛል በአያያዝ ነው። I found my love in Portofino Oh my God ወይ ደግሞ ያሉት ማናጀሮች እቺ ልጅ ባያዩዋት ነው እንጂ ሰይፉ ሾ ላይ መቅረብ ያለባት ትልቅ ደረጃ መድረስ የሚገባት ልጅ ነች። የሚቀጥለው ሳምንት ፕሮግራም ካልያዛችሁ እቺ ልጅ ነው እንድትቀርብ የምንፈልገው ካልሆነ፣ አስራ አምስት ቀን ሰይፉ ፋንታሁን ሾ ላይ እቺ ልጅ ቀርባ ታለንቷን እንድታሳይ ውስጧ ያለውን ክህሎት ለብዙ ሰዎች በሰይፉ ሾ አማካኝነት ነው ለብዙ ሰው እንድታደርስና የተሻለ ቦታ ላይ ደርሳ ማየት እኔ በግሌ ፈልጋለሁና፣ በጣም ነው ማደንቃት። በጣም ጎበዝ ናች። የምታወጣቸው ድምጾች እኔ ይገርሙኛል። ጎበዝ በርችሺ። ሁን በደረሰን ሰበር ዜና አርቲስትና ጋዜጠኛ ሰይፉ ፋንታሁን የ2025 የአፍሪካን ኢምፓክት አዋርድ የዓመቱ ተጽዕኖ ፈጣሪ የሚዲያ ሰው በመባልም ሽልማቱን በሀገር አሜሪካ ወስዷል። አርቲስት ሰይፉ ፋንታሁን በቅርቡ ለመቄዶንያ ባደረገውም የገቢ ማሰባሰብ ፕሮግራም ላይ ለበርካታ ኢትዮጵያውያን መድረሱንም እናስታውሳለን። የሰይፉ ፋንታሁን አድናቂዎች እንኳን ደሳለህ በማለትም በኮሜንት አድርሱት። ሽልማት እንደውም ዘግይተዋል ባይ ነኝ በጣም ይገባዋል ወይ ምንድን ነው ይገባዋል ጥያቄ የለውም በቃ ሌላኛው እንግዲህ ቲክቶክ ላይ የምትታውቀው ወንትያ የዘመድኩን አፍ ውስጥ ገብታለች የዘመድኩን ያላትን ነገር እንስማና እስቲ ሀሳባችሁን ትሰጣላችሁ እንደዚህ አይነት ሰዎች ሚዲያ ላይ አሉና አንዳንድ ጊዜ የተጻፈባችሁ ወይ ደግሞ የተለጠፈባችሁት አልጋ ለዘላለም ከእናንተ ላይ ይነቅል ይችላል ማለት ነው እንግዲህ እሱ እንደሚያወራው ከሆነ አንድ ትንሽ በአስራ ሶስት ዓመት አስራ አምስት ዓመት ያረገዘች ልጅ ነበርች። ወንትያ የምትባል ልጅ ያረገዘች ና ሆነ። ከልጅነቷ የሰላሌ ልጅ ኦርቶዶክስ ነበረች፣ ስትመጣ አንገቷ ላይ ማተብ ነበር። ከዛ በኋላ የኢቢኤሷ ጴንጤዋ ተላከች፣ ከዛ ሚዲያ ላይ ያቀረቡላት፣ ከዛ ገንዘብ ተሰበሰበላት። በስንተኛው ቀን ደግሞ አስበጠሷት። አሁን ጴንጤ ናት ልጅቷ። አንዳንዴ ሲጨንቃት ነጠላ ለብሳ ለመዘመር ትሞክራለች፣ ከዛ ደግሞ ሲጮሁባት ተመለሽ እንዴ ሲሏት እሺ ትላለች። በቃ እሷን ተጠግተው አሁን ሀብታም ሀብታም የሌለ ሀብታም አድርጓታል። ለመበልጸግ ያ መስመር አሁን የግድ ነው። አትዋሹ፣ እውነቱን ስንነጋገር። ስለዚህ እነዚህ በተሰበሰቡበት አሁን በፊት ጴንጤ አይናገርም እንደዚህ ስለ ሀገር ስለ ምናምን ምንም አይልም። አሁን ግን የጨነቀው ነገር ስለመጣ እነ ዮናታንም የሚታመኑ አይደለም። ቀዣ አብረው ብዙ ነጥብ ጥለዋል። እነ እስራኤል ዳንሳ ቀዣ አብረው ነጥብ ጥለዋል። ያንኑ ምስኪኑን ማሀይሙን ያልተማረውን ደቡብ ያለውን እና እሱን ያጭበርብሩ እና አንቀው የያዙ እነ እስራኤል ዳንሳም እንደዛው፣ እነ እዩ ጩፋም እንደዛው። አሁን ሽማግሌ ተመርጧል። ይሄ ሽማግሌ እነ ትዝታውን እነ በጋሻውን የመረጠ እነሱን የቀባ ምን ያለ ሰውን ይመስለኛል። ፓስተር በቀለ ይሁን አቶ በቀለ በሉት አላቅም። እሱ ነው የሚናያ ለመሆን ወይ ደግሞ ሀብታም ለመሆን ጴንጤ መሆን ግዴታ ነው። ለዚህ ደግሞ ማሳያ ወንትያ እያል ነው። እስቲ እናንተ እዚህ ላይ ሀሳባችሁን ጨምሩበት። እኔ ሌላ ነገር አለን ሃይማኖትና ንብረት እንዴት ነው የምታዩት? ሰብሰብ አድርጋችሁ ኮመንት ጻፉ። መጽሐፍ ከቻለ ሁለት ጓደኛሞች ናቸው አሉ እና ቤተክርስቲያን ቁጭ ብለው አንደኛው ጀለስ ቄሱ ምገርም ቆንጆ ሚስት አለቻቸው እና በጣም እንዋደዳለን እና አሁን ደውላለሁ እሷ ጋር ሌል ነው እና ከቅዳሴ በኋላ ቄሱ እንዳይመጡብን በወር ያዛቸው እንደምንም ብለው ይሏል።

በኢትዮጵያ ቁጭ ብሎ የሚሸኑ ወንዶች በብዛት ያሉበት ቦታ አማራ ክልል፣ ትግራይ ክልል፣ ደቡብ ክልል፣ ኢትዮጵያ ውስጥ በየትኛውም ቦታ የሚገኙ ወንዶች በሙሉ ቁጭ ብሎ ይሸናሉ። ምን ለማለት ፈልጌ ነው? እኔ አሁን ወንድ ልጅ ነኝ። እንዴት ነው ቁጭ ብሎ የሚሸነው? ቁጭ ብሎ ያሸነው፣ በጭራሽ ጭራሽ፣ ቁጭ ብላሽ አታውቅም። ከመቼ ወዲህ ነው ወንድ ልጅ ቁጭ ብሎ የሚሸነው? እና አላረም ልትል ምንም ውሸት የለውም፣ ልክ ነው። ቤተሰቦች የቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየቶቻቸውን የሚፈልጉ ነገሮች ላይ ደግሞ ሀሳባችሁን ኮመንት መስጫው ላይ መጻፍ ትችላላችሁ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲሶች ማለት ቀጣይ በምርጥና በተሻለ ቪዲዮ እንገናኝ። ይመቻል።